የባሳለና ገር ህናት ተልቀቀረ ብሩኬን ያያችሁ? እኛ ብሩኬን አፍቆና ዛሬ የጠበቅኑ ሌላ የመጣልን ሌላ ሀይሚ የምነካሽ በድጋሚ ፊት እንድናየው ፈረድሽብን። ዛሬማ የልብ ልብ ተሰምቶ ጭራሽ የኔው ዳኒ ኬክ በማለት ነው ስጦታ ይዞ የመጣው። እኛ ኮ ሀይሚና ብሩኬ አንድ ላይ ይመጣሉ ብለን ዛሬ በጉጉት ስንጠብቅ ነበር፣ ነገር ግን ሀይምይ እውነት ዳናነሽ የሆነ ነገር ካልሆን፣ የሆነ ነገር ካልነካሽ በስተቀር እንደዚህ በብሩ ላይ የሚጨክል ልብና የሚደነድን ልብ ይኖርሻል ብዬ አላሰብኩኝም። ትናንትና በተፈጠረው ነገር ዳኒ ደብሮታል፣ ሶሲ ከፍቷታል ብለሽ ለእነሱ ካሰብ ሸሺ ብሩኪ አይደብረውም፣ ብሩኪ አይከፈውም። ሲቀጥል ደግሞ ዛሬ ዳኒ ስጦታ ይዞላን ነው ለሀይምዬ የመጣው። ስጦታውን እንዴት አስበች ነው የተቀበልሹ? ማለት ዛሬ አፈሽን ሞልተሽ ሀይሚዬ ከብሩኪ ጋር እንደ ተለያያችሁ ከዚህ በኋላ ነገሮችን እንደ ጨረሳችሁ ነው ስተዋሪ የነበረው። ማለት ምን ነክቶች ነው ሀይሚዬ? ምር በጣም አሳዘንሽኝም አሳሰብሽኝም። እኔ የማቃት ሀይሚኮ እንደዛ አይደለችም። በጣም ቆራጥ፣ በጣም ጀግና ራሷን የምታስከብር እንደገና ደግሞ ለራሷ ሰዎች ጠበቃ የምትቆምናት እንጂ የራሷን ሰዎች ኖርማሊ ጣል ጣል አድርጋ ሌሎችን የምታከብር ሀይሚ አደለችም። በጭራሽ ማለት ነው። እሺ ከብሩኬ ጋር ነገሩን ጨረሳችሁ አበቃችሁ እንበል። መቸም አይበቃም፣ ትመለሳላችሁ፣ ትገናኛላችሁ። ግን እዚህ ጋር ለሶፊና ለሶሲና፣ ይቅርታ ለዳኔ ካሰብሽ፣ ለምንድን ነው ለብሩኬ ማሰብ የተሳነሽ? ለአንቺ ስጦታ ሲሰጥሽ ዳኒ አንገትሽ ላይ ሲያስርልሽ፣ እንደገና ደግሞ የኔ ውድ የኔ ኬክ ስልሽ፣ ከአንቺ ጋር መሆን ያስደስተኛል፣ ከአንቺ ጋር መውራት ያስደስተኛል ሲልሽ ኢቭን እንኳን ብሩኬ አይከፋውን ብለሽ ነው የምታስቢው። ከብሩኬ ጋር በጣም ረጅም ጉዞ አልተጓሽም ሀይሚዬ ሀይሚዬ ማለት ነው። እዚህ ጋር እንዲከፋሽ የማልፈልገው ነገር ቢኖር ብሩኬም ሲያጠፋ አንቺም ስታጠፊ፣ ምክርም ሆነ የምንቆጣው ስለምንወዳችሁ አንድ ላይ እንድትሆኑ ስለምንፈልግ ነው። ባንወዳችሁ ኖሮማ ሁላችሁ የራሳችሁ ጉዳይ ብለን እንተዋችሁ ነበር። ገባሽ አይደለ? ዛሬ እኔ ትልቅ ጥፋት ነው ያየውት። ማለት አሁን ትናንትና በተፈጠረው ነገር ሶሲ ደብሯታል። ስለዚህ ዳኒን ላናግረው ብላ ነው ዛሬ ዳኒን እዚያ መጣችሁ። እኛ ግን ብሩኬን ስንጠብቅ ነበረ። ሰሞኑን ብሩኬ ሶሻል ሚዲያ ላይ የለም፣ እንደምታዩ ቲክቶክ ላይም፣ ኢንስታግራም ላይም ዩቲዩብ ላይም ምንም አይነት ፖስት እያደረገ አደለም። አንዳንድ ጊዜ ግን ኦንላይን ቲክቶክ ላይ አለ። ከዛ ውጭ ግን ምንም አይነት ስራ እየሰራ አደለም። እኛ ዛሬ እሱን ይዘው ትመጣለች ብለን ስንጠብቅ፣ ሀይሚዬ ከብሩኪ ጋር ያለውን ነገር ጨርሰናል፣ ነገር ግን ለምን ትጠፋለህ ዩቱብ ላይ ቪዲዮ ስራበት በማለት ነው መልእክት ያስተላለፈችው ለዳኒ እንኳን አይደለም። የዚህን ያህል የልብ ልብ ሰተሹ። እንዲያውም እሱ እየነገረች ነበረ። ጭራሽ ሀይሚን መመኘት ሳይቀር ቦታ ጅራ ምን ነው ተወልጄ ባደግኩ ምን ሰፈሩንም እናቱንም የብሩኬን ልቀማ ነው ወይስ ምን አስበህ ነው በመጀመሪያ ደረጃ። ሲቀጥል ደግሞ የሆነ ሰው የሆነ ሰንበዴ ፊት ካላየ ምንም ነገር አያረግም፣ ሀይምዬ ማለት ነው። ዛሬ ኖ ስጦታውን አልቀበልም አመሰግናለሁ ብለሽ ነበር። ሲጀምር ማግኘት አልነበረብሽም። እዚህ ጋር ሶሲና ዳኒ አልተጣሉ፣ የተጣሉት የተጣላችሁት አንቺና ብሩኬ ናችሁ እንጂ ሶሲና ዳኒ እኮ ይገናኛሉ፣ አብረው ያሳልፋሉ። ገባሽ አደለም? ካገኘሹም ደግሞ ስጦታውን መቀበል አልነበረብሽ። ማንና ምን ስለሆነ ነው ምንም ባስመለከተ ነው ስጦታ የሚሰጥሽ? ሲቀጥል ደግሞ እዚህ ጋር ደጋግሞ ኮ እየነገረሽ ነው፣ ከሶሲ ጋር ያለኝን ነገር ጨርሻለሁ። ሶሲና ብሩጌ ያደረጉት የበደሉን በደል ምናልባትም ከአንቺ ጋር አንድ ሊያረገኝ ይሆናል፣ ምናልባትም ሊክሰን ይሆናል። እኔና አንቺ አብረን ልንጓዝ እንችላለን መልካም ነገሮችን ልናሳልፍ እንችላለን እያለ እየነገረች ነው። በመጀመሪያ ብሩኬ ምንም አልበደላችሁም። ከዚህ በፊት ብሩኬ በጣም በተደጋጋሚ ይቅርታ ጠይቋል፣ ይቅርታ ጠይቋል። ከምንም በላይ ማለት ምን አይነት በደል ነው የበደላችሁ? ሲጀመር ፕራንክ ነው ብሏል፣ መጀመሪያ ተናግሯል፣ ሰርቷል። ኦኬ፣ ጥፋት አጠፋ፣ እኛም ወቅሰነዋል። እሱም ደግሞ በጣም በተደጋጋሚ ይቅርታ ጠይቋል። በዛን ሰአት ይቅርታው መቀበል ነበረብሽ ሀይሚዬ ማለት ነው እና ኢቨን እንኳን በዛን ሰዓት ይቅርታውን ባትቀበይ አሁን ነገሮችን ዳኒ ላንቺ ያለውን ሀሳብ አስተያየት አይተሽ ተረድተሽ ነገሮች እዚህ ጋር ይቋጫሉ፣ ከዳኒ ጋር ያለሽን ነገር ሙሉ ለሙሉ ታቋርጫለሽ ብለን ስንጠብቅሽ፣ እኛም የራሳችንን ምክር ስንመክርሽ፣ አንቺ ግን ጭራሽ ሶሲ ከፍቷታል፣ ሶሲ ደብሯታል፣ ከዳኒ ጋር መታረቅ አለባት ብለች እነሱን ለማስታረቅ በምታረጊው ነገር ጭራሽ ከብሩኬ ጋር የባሰ ሊያራርቅሽ ሊያለያይሽ የሚችል ነገሮችን ነው እሱ እያደረገ ያለው ገባሽ አይደለ በእያንዳንዱ የሚናገራቸው ነገር በእያንዳንዱ የሚያረጋቸው ነገር ለብሩኬ ጥሩ ስሜት አይኖርም ብሩኬ ጋር በጣም ነው የሚደብረው ይሄን ቪዲዮ ሲያይ በጣም ነው የሚበሳጨው ብዙ እኮ አሳልፋቸዋል ደጉንም ክፉንም ማለት እንደ ጎረቤት ልጅ የሆነ እንዴት ነው ጭራሽ እንደማትተዋወቁ ነገር ነው እኮ አንቺና ብሩኬ የሆናችሁ ያላችሁ በዚህ ሰዓት ማለት ነው። እንዲያውም ከብሩኬ በላይ ዳኒ ላንቺ ቅርብ የሆነ ሁላ እየተሰማኝ ነው። እኔ ዝም ብዬ ዛሬውን ቪዲዮ ስመለከት ከአነጋገርሽም ከተረዳሁትም መለየት እኮ ቀልድ አይደለም። ሲጀመር አንቺና ብሩኬ አትለያዩም። ተለያየታችሁ እንደማትለያዩ መቶ ፐርሰንት እርግጠኛ ነኝ። ነገ ተነጎዲያ ብሩኬ ከሆነ ሰንበዴ ከሆነ ሰው ጋር ቢመጣ ምን ይሰማሻል? ሀይምዬ ምን ይሰማሻል? በመጀመሪያ ቆም ብለሽ አስቢ። ሲቀጥል አንቺም በስጦታው ደስተኛ አትመስኝም፣ ግን ለምን እንደተቀበልሽው አላቅም። በመጀመሪያ ደረጃ ሌላ ደግሞ ዳኒ አንድ ሁለት እያለ ወደ አንቺ ያለውን ቅርበት እያስተካከለ መሆኑን ታውቂያለሽ። ማለት አንቺ በሸምን ቢሆን ተቀብለሽዋለ። ኦኬ ለእሱ ግን መንገድ እየጠረግሽ መንገድ እየከፈትሽ ኦኬ፣ ፈልግሃለሁ የሚል ስሜት እንዲኖረው እያደረግሽ ነው። ስጀመር እሱ ከመጀመሪያው ከሶሲ ጋር ምንም ነገር እንደሌለው ሊያስረዳሽም የፈለገው እንድትረጅም የፈለገው ምክንያቱ ምንድን ነው? ይሄን ነገር እንድትቀበዩ ነው። አንቺም ደሞ ዛሬ እንደዛ እያልሽ ነበረ። ከብሩኬ ጋር ተለያይቻለሁኝ፣ የብሩኬና የእኔ ነገር አብቅቷል፣ ፍቅረኛ የለኝም። ይሄ ማለት ደግሞ ከአንተ ጋር እቀጥላለሁ ማለት አደለም እያለች ነው። አንድ ፍሪ ከሆንሽ በአንቺ ወት ውስጥ ምንም ነገር እንደሌለ ከነገርሹ፣ እሱ ምንም ነገር ከማድረግ ወደኋላ አይልም፣ ምክንያቱም የሆነ ሰዓት ላይ ትቀበለኛለች ብሎ ስለሚያስብ ማለት ነው። እራሽን አስከብሪ ፕሊስ፣ ሀይሚዬ እንደ ድሮሽ የድሮ ሀይሚ እንድትሆኝ ነው የምፈልገው እኔ ማለት ነው። ና ሲቀጥል ደግሞ ቢያንስ እንኳን ያሳልፋችሁ ጥሩ ጊዜያቶች እንኳን ቢረሱ ቢረሱ ኖርማሌ ጓደኛ እንኳን አይረሳም ገባችሁ ኖርማል ጓደኛ ሳለፈው ነገር እንኳን አይረሳም ብሩኬ ለምን ሶሻል ሚዲያ ላይ ጠፋ አንቺ ራስሽ አበረታታሽ ወደ ሶሻል ሚዲያ ላይ እንዲመጣ ማረግ አለብሽ ገባችሁ አደለ ማለት ተከፍቶ ነው ልቧ አዝኖ ነው ብዙ ጊዜ ብሎሻል ሀይሚ እኔኮ ሁሉንም ረስቼ ከአንቺ ጋር መቀጠል ፈልጋለሁ ልደትሽ ማክበር ፈልጋለሁ ሁለት መቶ ኬ ገብተሻል እሱን ማክበር ፈልጋለሁኝ ደስተኛ እንድትሆኝ ፈልጋለሁ ያለውን ነገር እንርሳው ያለሽ በጣም በተደጋጋሚ ሲነግርሽ ሲለምንሽ ነበር አደለ ሀይሚዬ ስልክ ሲደውልልሽ ሁለ እንደማታነሽ እሱም ተናግሯል አንቺም ተናግረሻል እና ብሩኬ ለምን ሶሻል ሚዲያ ጠፋ የጠፋበት ምክንያት ምን እንደው ታውቂያለሽ ከአንቺ ጋር አንድ አለመሆኑ በጣም ስላሳዘኑ በጣም ስላስከፈው ነው እንደገና ደግሞ ዳኒ የኔ ኬክ የኔ ውድ እያለ ስጦታ ይዞልሽ ሲመጣ አንገትሽ ላይ ሲያስርልሽ ምናምን ከአንቺ ጋር እንኳን አይደለም በሰላም ማውራት በመጨቃጨቅ ራሱ ደስተኛ ነኝ ቀኔ ይበራል እያለ ሲናገር ምን አይነት ምን አይነት ስሜት ይሰማዋል ለዳኒና ለሶሲ ካሰብሽላቸው ተደባብረዋል ተኳር ጥሩ ስሜት ላይ አይደሉም ብለሽ ካሰብሽ፣ እሺ ብሩኬስ ምን አይነት ስሜት የሚሰማው ይመስልሻል? ሀይም እየቆም ብለሽ አስቢ እያንዳንዱን ነገር ማለት ነው። እኛም በተቻለ መጠን ላንችም ለብሩኬም ብዙ አስተያየቶችን እየሰጠናችሁ ነው። እናንተም ደግሞ እንደምታዩት መቶ ፐርሰንት እርግጠኛ ነው የገባችሁ አደለም። እና ዛሬ እኔ ስጦታውን ባትቀበዩ ወይኔ ሲጀምር ባታገኙ ሁላ ሶሲና ዳኒ እንደነገርኳችሁ አልተጣሉም በቃ እነሱ ስራቸውን እየሰሩ ነው። ሜቢ ሀይሚዬ የምንተሰምቷት ምናስባ እንደሆነ አላቅም። ዛሬ መጣችሁ ሲቀጥል ስጦታውን እንዴት እንደተቀበለች ራሱ ግራ ገብቶኛል። እውነት ሀይሚናት እውነት ምነክቷት ነው ኦር ደግሞ ከብሩኬ ጋር እንደተለያየች በሙሉ ኮንፊደንስ ስትናገር ምነካት ሀይሚናት? እያ ግራ እየገባኝ እየተጠራጠሩ ይውላ ነው ቪዲዮን ያየሁትኝ እና ሀይሚዬ ፕሊዝ ወደ ነበርሽበት ተመለሽ፣ እንደ ድሮሽ። ለዳኒ ደግሞ ቦታ ፊት አትስጩ። የዝህን ያህል ማለት በኋላ ላይ አንቺን ነው እንትን የሚልሽ፣ ገባሽ አይደል? ላንቺ ነው ዳኒ የሚሆንሽ፣ ከብሩኬ ጋር እስከ መጨረሻ ሊያለያይሽ የሚችለው እና ፕሊስ ብሩኬን ወደ ሶሻል ሚዲያ አምጭልን። እንግዲህ ነገ የብሩኬ ተራ ነው። ቪዲዮ የሚለቀቀው ብሩኬ ቤት ነው። ቤተሰቦች እኔ እስከ ነገ ጠብቃለሁ። እስከ ነገ ብሩኬ እንደምንም ብሎ መምጣት መቻል አለበት። በጣም ናፍቆናል። የምሬን ነው ምላችሁ በጣም ከምታስቡት በላይ አራት ቀን ነቃ አምስተኛ ቀኑ ነው። ምንም አይነት ሶሻል ሚዲያ ላይ ምንም ነገር ፖስት እያደረገ አይደለም። ኢቨን እንኳን ፕሊስ ይህን ቪዲዮ የምትመለከተው ከሆነ ከቻልክ ቢያንስ እንኳን ቪዲዮ እንኳን መስራት ባትችል ፎቶን ፖስት እንድታረግልን እንፈልጋለን፣ ሰላም መሆንህን ደህና መሆንህን። ስልክ ሲደውል አያነሳም፣ ታውቃላችሁ ብሩኪ አያነሳም ስልክ በጭራሽ በቤተሰቡ በኩል ካልሆነ በስተቀር ምንም አይነት ስልክ አያነሳም። ግን በዚህ ሳምንት ወይንም በዚህ አምስት ቀን ነገሩ እንደሚስተካከል ያው ከነሱ ቤት የሆነ ሰው አንድ ሰው ሹክ ብሎናል። እሱን ደግሞ እየጠበቅ ነው ቤተሰብ